ጉድበል ጎንደር ማለት አሁን ነው። ጽጌ አዲሱ ባሏ ጥሏት ሄደ። የተነቀሽ ሲሆን ካላጠፋሽው ድጋሚ ላገኘሽ አልፈልግም ብሏት ሄደ። ሀይሚና ቡሪኬ ደግሞ እንግዲህ ጥንድ ጥንድ ሆነው እኔም አዲሱ ህይወቴ ተመችቶኛል እሱም አዲሱ ህይወቱ ተመችቶታል ብለው እንግዲህ ሚፍታ ኪያ ሊያስታርቃቸው ሄዶ ነበር። ነገር ግን እምቢ አሉት። አሰላም አለይኩም ወረህመቱላሂ ወበረካቱህ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ፣ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፈ በልኝ። ውድ ቤተሰቦች የማወዳችሁ የማከብራችሁ፣ እንግዲህ እንደተለመደው መጥተናል። ለቤታችን አዲስ የሆናችሁ ቤታችን ገብታችሁ ቁጭ ቁጭ በማለት ተባበሩን ማለት ነው። እኛ ሻይ ቡና እንላለን ማለት ነው። እናላችኋለሁ ቤተሰብ፣ እንግዲህ ከመግቢያ እንዳልኳችሁ ነው ጽጌ አዲሱ ባሏ፣ እኔ ክብሬን አላስነካም፣ ክብሬን ሚነካ ነገር ማድረግ አልፈልግም። እንዴት ይሄንን ትነቀሻለሽ? እኔ በልብሽ እንጂ እንድትነቀሽኝ የምፈልገው በሰውነትሽ አይደለም አለ። ጉድ ጉድ ጉድ! እኔ እኮ ማለት ነው ስትነቀሰው ባሏ ደስ ይለዋል፣ እንደው የሆነ ነገር ሰርፕራይዝ አድርጋታል። ባለፈው እንግዲህ መኪና ሰርፕራይዝ አድርጓታል፣ ሁላችንም እንደምናውቀው እሷ ስትነቀሰው ደግሞ መኪና ወይም ማን ነው ቤት ወይም አውሮፕላን ሰርፕራይዝ አድርጋታል ብዬ ስጠብቅ፣ ጭራሽ ክብሬ ተነካ ያዙኝ ልቀቁኝ ንቅሳቱን ካላጠፋሽ አላለም። ጉድ ጉድ ጉድ። አቤት ወንዶች እኮ እንደ ባህሪያቸው የማይጨበጥ እኮ ነው። እውነቴን ነው የምላችሁ። ጭራሽ በቃ የማይጨበጥ ባህሪ ማለት የወንዶች ነው። ሁሉንም ወንዶች አያካትተም በነገራችን ላይ ማለት ነው ባይዘው የሚከታተሉ ወንዶች ስለሌሉ ኖርማል ነው። ለማንኛውም ማለት ነው እውነት እውነት እውነት እውነት እመስላችሁ። እኔ በቃ ተነቀሰችው ደስ ይለዋል ብዬ ነበር። ግን እሱ ክብሬን አላስነካማል አይሆንም አስነ አስጠፊው ይህን እኮ ማስጠፋት አልችልም ስል የሀብታም ሀብታም ነገር ታውቃላችሁ፣ ሀብታም ያው ታውቃላችሁ እና በቃ ሰው ልጅ የሰው ልጅን መስራት ብቻ አልችልም ነው የሚለው። መስራት ብቻ ማለት ያኔ የሰው ልጅን መስራት ነፍስ መፍጠር ብቻ ነው አልችልም ብሎ የሚያምነው። ከዛ ውጪ ሁሉ ነገር ወገንዘባቸው ማድረግ እንደሚችሉ ነው የሚያምኑት። እና እኔ አስጠፋልሽ አለው። እኔ የሚጠፋበትን ነገር አመጣልሽ አለው። አንቺ ታስጠፊዋለሽ አላት ማለት ነው። እኔ አስጠፋልሽ አለው። የሚጠፋበትን ነገር እሱ ያመጣላታል ማለት ነው። ለማንኛውም ጽጌ ጽጌዋ ማለት ነው። አይዞሽ፣ አይዞሽ ያልፋል። ይሄም ያልፋል ይሄም ያልፋል። የዳኒ እንባ ነው እንግዲህ የዳኒ ቀልብ ነው መቶ የጣለሽ ማለት ነው። ሌላ ምን ይባላል? ለማንኛውም ህይወት ይቀጥላል። ሲጀመር አንቺ እና እሱ አትገናኙም። አባትሽ ይሆናል በመቀጠል ባይዘወይ ያኔ አባትሽ ይሆናል ለሚለው ሴት ልጅ ረጋ ያለ እድሜው ገፋ ያለ እንደዚህ በቃ ይደል ጠና ያለ ወንድ ነው። ስታገባ ትዳሯም ጸንቶ የኔ ብቻ ይሻላል ከወጠጤዎች ወላሂ የምር ከወጠጤዎች ማለት ነው። ትልቅ ሰዎች ናቸው የሚሻሉት ግን አይሄዱም አብረው ጽጌ እንግዲህ እንደምታውቋት መንቀራ ናት። ሰውነቷን እንኳን በትክክል ማሸፍን ሴት ናት። ሲጀመር እርሱ እንዴት እንደቀረባት ራሱ አላውቅም። ጽጌን ጠልቻት አይደለም፣ ግን አለባበሷን ማስተካከል ያለባት ይመስለኛል። ምከሯት፣ ደግሞ ኮሜንታተሮች ማለት ነው፣ አለባበሷን እንድታስተካክል። ጽጌና ዳኔ ነው አብረው የሚሄዱት። ጽጌና አዲሱ ባሏ በፍጹም አብረው የማይሄዱ ሰዎች ናቸውና እንግዲህ ከጅምሮ ተለያዩ ነው ምላችሁ። ተለያዩ በጣም የሚያሳዝን ነገር ነው ማለት ነው። ለማንኛውም ስለተለያዩ አዝኛለሁ። እንግዲህ ንቀሳቱን አጥፍታ እንደሚታረቁት ተስፋ አደርጋለሁ ማለት ነው። እና አሁን ወደ ሀይሚና ብሩኬ ስንመጣ ደግሞ ማለት ነው፣ ስንገለበጥ እላችኋለሁ። ሀይሚና ብሩኬ ጥንድ ጥንድ ሆነው መጡ። እኔ እኮ የሚገርመኝ ማለት ነው፣ ሁለቱም ጥንድ ጥንድ ሆነው ተቃቅፈው በቃ ምንም እንዳልተፈጠረ ያኔ በቃ ኖርማን ጥንድ ነው የሚመስሉት። ከዛ አንድ ሁለት አንድ ሁለት አንድ ሁለት እያሉ ወደ መጣላት ወደ መነቋቋር ሄዱ ማለት ነው። ሙፍታ ሚፍታ ኪያ እንግዲህ አረተው አረተው እኔ ላስታርቅ ነው ቢል ምን ቢል ማን ይስማውሱል? በመጨረሻም ሀይሚና ያምን ማን ነው ጓደኛው፣ አብሯት ያለው አላቀውም ይዟት ሄደ።